የካሊብ አባት ታግተዋል። ምክንያቱም ካሊብ ንብረቱን የካሊብ አባት ሞተው ወደ ካሊብ ከዞረ ግማሽ ንብረት አገኛለሁ እኔ ከካሊብ ጋር መኖር አልፈለግም፣ መቼም በተንኮል እንጂ ማድረግ ያለብኝን ነገር አድርጌ ንብረቴን ማግኘት እፈልጋለሁ፣ በማለት ኒና የካሊብን አባት አሳግተዋለች ማለት ነው። የካሊብ አባት በተደጋጋሚ ላገታቸው ሰውዬ ካሊብ ጋር እንዲደውሉለት እና ከካሊብ እንዲያገናኙት ካሊብ እንደሚጨነቅ ሲነግረውም አንተ ሞኝነህ እንዴ? እኔ በደወልክበት ስልክ እኮ ፖሊስ እንደሚመጣ አታውቅም? ገንዘብ አይደል እንዴ የምትፈልገው? ገንዘቡ ችግር የለም እኔ ማድረግ ያለብኝን ነገር አደርጋለሁ ሲል ለሱ የምትሰጣትን ሰጣትና ተገላገላት ሲለውም እሱ በጭራሽ ይህንን ነገር አላረገውም አንድ ሳንቲም እንኳን አልሰጣትም እያለ የካሊብ አባት ላገተው ሰውዬ ሲማጸነው ነበር። ካሊብንም ኒና እንዳገተችው በሰማ ጊዜ በጣም እሳት ለብሶ እሳት ጎርሶ ቲናን ለማግኘት ሲወጣ ትሑት ግን ይህን ነገር መሆን እንደሌለበት በጥንቃቄ ትነግረዋለች። ምክንያቱም ምናልባት የካሊብን አባት ያገቱ ሰዎች ልናገኛቸው እንችላለን። አባትህ ግን በሕይወት ላናገኘው ስለምንችል በጥንቃቄ ነገር ነው መሆን ያለበት። ዳኒም ሁሉ ነገር መቸኮል አያስፈልግም። ካሊብ ሁሌም በችኩልና በጩኸት ነው የሚያሸንፍ የሚመስለው። ግን አንድ ነገር ከተናገረት እሱን የሚያጣው አባቱ እንጂ ሌላ ነገር አይደለም። እኔ እንደምንም ብዬ ከእሷ ጋር ተመሳጥሬ የካሊብን አባት ወደ ቤቱ እንደሚመለስ አደርጋለሁ። የምልሽን ነገር ሁሉ የምታደርጊ ከሆነ እኔ እንዴትም ብዬ አባቴ መልሰዋለሁ። አንቺ ግን ከሄደን ጋር ታስታርቅኛለሽ ብሎ ለትሑት ይህንን ይነግራታል። ትሑትም ይህንን ቃል በመግባቷ ብቻ አባቴ አባዬ ምንም ነገር ሳይሆን ወደ ቤቱ ይመለስ እንጂ እኔ ያልቻልኩትን ሁሉ አደርጋለሁ ብላ ነበር ለዳኒ ቃል የገባችለት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዲሁም ክርስቲያን ወገኖች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበል እያለን ዛሬ ይዘንላችሁ የመጣ ነው ትሑት ተከታታይ ድራማ ክፍል አርባ ነው እንግዲህ ካሊብ በጣም ተናዶ ነበረ። ካሊብና ኤደን ወደ ቤት መጣ ስላ ነበረ። አባዬ ባጎረሰበት እንደዚህ መሆን ነበረበት እንደ ብሎ ሲላትም፣ ግን አባዬ ደህና ነው። ለምንድን ነው ግን አባዬ እንደዚህ መሆኑ እያወቅ ዝም ብለህ የተቀመጥከው? ስትለው እና ምን ማድረግ አለብኝ ግን? ለምን እንደዚህ ጨዋታ ውስጥ ገባ? መጀመሪያውንም ይሄ ጨዋታ ውስጥ እኔ አንተ በሆነ ይሄ ጨዋታ ውስጥ አላረግም ስትለውም፣ እኔ እኮ እንድትፈታኝ ብዙ ነገር አድርጌ ያለው ገንዘብም ሰጥቻታለሁ፣ ፍችኝ ስላት ምንም ምንም እሺ አላለችኝም፣ ለዛ ነው በማለትም ካሊብ እንደጨነቀው ሲነግራትም ዳኒ ከውጭ ነበር የገባው። እንግዲህ ዳኒ ካሊብ እና እሷ በተያያዙበት እጃቸውን ኤደን የካሊብን እጅ ይዘ ሲያያት እንግዲህ ሁለቱንም ተያይዘው ወደቁ። ሁለቱንም ካሊብ እና ዳኒንም ለመደባደብ ተጀምሮ ነበር ግን ደግሞ ትሑትና የደን ስለነበሩ እነሱን አገላግለው የሆነውን ሁሉ አወሩበት። እንግዲህ ዳኒ ወደ ውጭ አወጡትና ትሑትና ትሑትና የደንን መመካከር ጀመሩ። አሁን እኛ ዳኒን በጸባይ መያዝ አለብን እንጂ መደባደብ አያስፈልገንም እያለችም ትሑት ለካሊብ ትማክረው ጀመር። ካሊብ በቤቴ መደብደብ አለብኝ? እንዲ የማንም በቤቴ መጥቶ ይደበድበኛል? እንዴት እንደዚህ ሊሆን ይችላል? እንዴት አፌ ይታሰራል? ለፖሊስ መናገር አለብኝ ሲልም ይህንን ነገር እኮ ካደረግ አባትህን በሕይወት ታጣቸዋለህ። ምናልባት እኮ ያገቱትን ሰዎች ልናገኛቸው እንችላለን በፖሊስ ክትትል ግን ደግሞ አባዬን እናገኘዋለን። አባዬ ለማግኘት ስንል ሁሉ ነገር ዝም ማለት አለብን። ካዳንዴት አድርገን ነው የምናገኘው ሲል ዳኒን ከእሷ ጋር ተመሳጥሮ አባዬን ያመጣዋል ብቻ ሰብር አድርግ ስትለውም እሱ በጭራሽ ይህንን ነገር ሊሆን አይችልም፣ እንዴት አባዬን አጣለሁ? እንዴት እንደዚህ ይሆናል? ሲላትም ያለውን ነገር በስነ ስርዓት ስታስረዳው ካሊብም በትሑት ሀሳብ ተስማምቶ ምንም ነገር ላይናገር ትናገራለች። እንግዲህ ሄደንም ወደ ትሑት በመምጣት ግን ይህንን ነገር ምንድን ነው እኔ እናንተን ብዬ ነው እንጂ የምመጣው እኔ ሄዳኔን አይን ማየት አስጠልቶኛል፣ ግን እዚህ ቤት የምመጣ እናንተን ብዬ ነው የሆነውን ነገር የሆነውን ነገር ሁሉ ነገረቻትና፣ አሁን ዳኒን በስነ ስርዓት በጸባይ መያዝ አለብን። አባዬ እንዲገኝ ከፈለግን ከዳኒ ጋር መሆን አለብን አንቺም በጸባይ ያዥ ስትላትም፣ እንዴት አድርጌ ነው የሚይዘው ስትል፣ አይ ብቻ አባዬስ ከሚገኝ ከዛ በኋላ የሆነውን ነገር ሁሉ እናደርጋለን። ለካሌብም ይህን ነበረ የነገረችው። ትሁት በጣም ተጨንቃለች። አባዬ ይገኛል በህይወት ይገኝ እንጂ የጠፋውን ጠፍቶ ሁሉንም ነገር ይስተካከላል በማለት እነሱን ማረጋጋት ጀመረች። ለዳኒም ቃል ገብታለት ስለነበረ ከኤደን ጋር ልታስታርቀው ኤደንም ዳኒ እኮ መጥፎ ሰው አይደለም፣ ግን ደግሞ ለምንድን ነው በዚህ ሰዓት በጣም ተናዶ እሳት ልሰው ነበረ የመጣው። ዳኒ አንተ ለምንድን ነው አሁን መነጋገር እንችላለን። እስከ ዛሬ ኤደን ለኔ ምን እንደሆነች አልገባ ማለት ነው። ለምንድነው የሰው ሚስት ላይ ፊጥ የምትለው? እኔ በምንም አልደራደርባት ደራደረባት ሚስቴ ነች ሲለው ማን በሚስቱ ሲደራደራ ያየህ? ሚስቴን ሚስቴን ብለህ በእኔ ፊት መናገር አትችልም። ሚስቴ ሚስቴ የሚል ውሽማ በቤቴ ተቀምጠው እንዴት ስለ ሚስቴ መከራከር ምችለው? እያለው ነበረ። ዳኔ ግን የማያውቀው ነገር መሰለው። ብዙም አታውቃቸው ነገሮች አሉ። ዝም በል ስል ምንም የተደበቁ ነገሮች የሉም። ሚስቴ ስታማግጣት በአይኔ በብረቱ አይቻለው። ስለዚህ ምን ይመጣል ከዚህ በኋላ በማለት ለዳኒ የሆነውን ሁሉ ነግሮት ወደ ውጭ ወጥቶ ነበረ። ዳኒም በጣም በመደናገጥና ና ለካሊብ ይህንን ነገር ያቅ ነበር በማለት ከቤት ወደ ውጭ ሲወጣም በር ላይ እንግዲህ ሄደንን ያገኛታል። ከዛ ተመልሶ ወደ ቤትን በመምጣት ከቲና ጋ ያለውን ነገር መቼ እንደምትወስደው በስነ ስርዓት እየጠበቃት ነበር። ግን ደግሞ ይህንን ነገር ስለዛ ጉዳይ በዚህ ቤት ሆነህ እንዳታወራ ብያሀን ነበር። ያንን ጉዳይ እዚህ ቤት እንዳታወራው፣ ስለዚህ ውጪ ሆነን እናወራለን በማለትም ብቻ ከወጡ በኋላ ደስ ብሏት ዲና እየተደሰተች ነበረ ዛሬ የደስደስ ቢራ እንጠጣ ስትለው ምን ተፈጥሮ ነው ምን ተገኝቶ ነው ስትለው ስላትም ምንም የተገኘ ነገር የለም ግን አዲስ ሰሞኑ አዲስ ነገር ግን ይህንን ነገር እኔ እንዴት ልትደብቅ ቻልሽ ከኔ ጀርባ እንዴት አድርገሽ ያወራሁትን ነገር ተወርቶ የሚደረግ ነገር ጥሩ ስላልሆነ በህይወትም ስላየሁት ነው የደበቁ ስለዚህ እንቅስቃሴ ሁሉ በዚህ ስራ ጥርሳቸው ከነቀሉ ሰዎች ጋር ነው ያለሁት ስለዚህ ምንም በጥንቃቄና ማደርገው ብለው ተናግረዋለች። ግን ዳኒ ለትሑት ምንም አይነት ፊት እንዳታሳያት እና ጥሩ እንድትሆንላት መክሯች ስለነበረ ትሑትንም ምን ላቅርብልሽ፣ ምን ያስፈልግሻል እያለችን ትመላለስላት ጀመር። በመጨረሻም እንግዲህ ቲና ነገ ይዤ ሄዳለሁ ብላው ነበር። የዳኒ አባት ግን ወደ ዳኒ ጋር እንዲደወልላቸው ቢማጸኑም በፍጹም እንደማያረገው ነበር የነገራቸው። ዳኒ ግን ከእሷ ተከትሎ ከኋላዋ ተደብቋት በመሄድ ያሉበትን ቦታ አይተዋል። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። በቀጣይ በሌላ ቪዲዮ እስከምንመጣ ቸር ሰንብቱልን።